በእግር ኳስ ከተመለከትናቸው ጨዋታዎች ሁሉ ሁሌም የማይረሳው ሆኖ በታሪክ መዝገብ ላይ ተቀምጦ ይገኛል። ባርሴሎናን ከኢንተር ሚላን ያገናኘው የ20092010 የውድድር ዘመን የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በተለያዩ ምክንያቶች ውጥረት የነገሰበት፣ ሁለት የተለያዩ ሀገራት ላይ የሚኖሩ ክለቦች በባላንጠነት ስሜት ጨዋታቸውን ያደረጉበት አጋጣሚ ነበር። ዛሬ እነዚህ ክለቦች ከ20092010 በኋላ በሌላ መድረክ ለግማሽ ፍጻሜ ውድድር የሚገናኙ ይሆናል። ከዛ ጊዜ በተለየ መልኩ ይሄኛው ጨዋታ በመጀመሪያው ጨዋታው የሚደረገው በባርሴሎና ሜዳ ይሆናል። ወደ ኋላ መለስ ብለን ግን ያንን የ2009-2010 ጨዋታ ማስታወስ የሚኖርብን ይሆናል። በአውሮፓ ሻምፒዮንስ ሊግ ጨዋታው ከመደረጉ አስቀድሞ ጆዜ ሞሪኒዮ በኢንተር ሚላን ይገኙ ነበር። ባርሴሎና ከኢንተር ሚላን ጨዋታቸውን እንደሚያደርጉ ይፋ ሲደረግ ጆዜ ሞሪኒዮ ጋር የሚነሱ ነጥቦች ነበሩ። አስቀድሞ የእግር ኳስ አሰልጣኝነት ዘመናቸውን ከመጀመራቸው ቀደም ብለው ከአሰልጣኝ ቦቢ ሮብሰን ጋር በመሆን በ በባርሴሎና ቤት በአስተርጓሚነት ይሰሩ እንደነበር እናስታውሳለን። ከዛ በአስተርጓሚነት የጀመረ ስራቸው ከአስተርጓሚነት ወደ ምክትል አሰልጣኝነት ተሸጋግሮ በሊቫን ያህል ዘመን ደግሞ የአሰልጣኝ ስታፉ አባል እንደነበሩ የሚዘነጋ አይደለም። ታዲያ በእነዛ ጊዜያቶች እንደ ፔፕ ጋርዲዮላ ያለ የቅርብ ወዳጅም አልነበራቸውም ይባላል። ሉዊስ ኤነሪኬ፣ አሁን በፓሪስን ጀርማን የሚገኘው ሰው፣ እንዲሁም ፔፕ ጋርዲዮላ፣ ሉዊስ ፊጎ የጆዜ የቅርብ ሰው ነበሩ። በእድሜም ብዙ ማይራራቁ ግለሰቦች እንደነበሩ በዛ ሰዓት ማስታወስ ይቻላል። ታዲያ ጆዜ ሞሪኒዮ የአሰልጣኝነት ዘመኑ ሲጀመር ኡንዳዮ ለየራ የሚባል ክለብ ነበር ማሰልጣኝ የጀመረው። ከዛ በኋላ ስኬታማነቱን ግን ሲያሳካ በፖርቶ የጀመረ እንደሆነ ይታወቃል። ከፖርቶ ጋር የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ማህበረሰብ ዋንጫ፣ የሊግ ዋንጫዎችን አሳክተው ትልቅ ስምና ዝና ይዘው ነበር ጆዜ ወደ ቸልሲ መምጣት የቻሉት። ከቸልሲ አሰልጣኝነት ዘመናቸው በኋላ ግን ከቸልሲ ከነበራቸው ቆይታ በኋላ ሁለት የፕሪምየር ሊግ ዋንጫዎችን ለቸልሲ ከሰጡ በኋላ ሌሎች የኤፌ ካፕና የካራባው ካፕ ጨዋታ ዋንጫዎችን ጨምረው መስጠት ከቻሉ በኋላ ከቸልሲ ስንብታቸው ይፋ ይደረጋል። ከለቀቁ በኋላ በሰዓቱ ባርሴሎና ከፍራንክ ራይካርድ በኋላ አሰልጣኝ መቅጠር ያስፈልገው ነበር። በዛ ሰዓት ሁለት ስሞች ነበሩ በባርሴሎና አቅድ ውስጥ የነበሩት የመጀመሪያ ዓመት የአሰልጣኝነት ዘመኑን የጨረሰው ፔፕ ጋርዲዮላ እና በዓለም ላይ በዛ ሰዓት ላይ ትልቅ ስምና ዝናን ያተረፉት ጆዜ ሞሪኒዮ ነበሩ። ታዲያ ጆዜ ሞሪኒዮን አስተርጓሚ እያሉ እንደሚጠሯቸው ይታወቃል። በካታላን የሚገኙ ሰዎች ጆዜ ሞሪኒዮን በዚህ በተደጋጋሚ ይበሳጩ እንደነበር ይታወቃል። ከነበራቸው ሲቪ አንጻር ሁለት የፕሪምየር ሊግ ዋንጫን ያነሱ የአውሮፓ ሻምፒየንስ ሊግ፣ የአውሮፓ ማህበረሰብ ዋንጫን ያሳኩ ሰው እንደመሆናቸው መጠን ባርሴሎና በዛ ሰዓት እሳቸውን እንደሚቀጥር እርግጠኛ ነበሩ። ገብተውም እንግዲህ በዛ ሰዓት ላይ የራሳቸውን የአሰለጣጠን መንገድ በምን ልኩ የባርሴሎናን የሌጋሲ ማስቀጠል የሚችሉበት መንገድ እንዳለ ሀሳባቸውን አቀርበው ነበር። ለሆርጌ ሜንዴዝም እንደሚደወል ለወኪላቸው ተነግሯቸው እንደነበር ይታወቃል። እና ግን እሳቸው ይደወልልኛል ብለው ሲጠብቁ በስተ ባርሴሎናዎች ከሜዳ ውጪ ባላቸው ባህሪ የክለቡን ኢሜጅ ሊያጠለሹ ይችላሉ የሚል ፍራቻ ስላደረባቸው በተለይ በክራይፍ መሪነት ስለነበር ያ ውሳኔ ይወሰን የነበረው ክራይፍ እና ላፖርታ። በስተ መጨረሻም ምንም አይነት ልምድ ያልነበረውን ፔፕ ጋርዲዮላን ይቀጥራሉ። ለዛም ነው በዛ ብስጭት ውስጥ የነበሩት አሰልጣኝ ጆዜ ሞሪኒዮ ያንን ቡድን የማሸነፍ ውጥን እቅድ ነበራቸው። ምክንያቱም አስተርጓሚ እየተባሉ ይጠሩ ስለነበረ በዛ ብስጭት ውስጥ ሆነው ነበር። ያ ጨዋታ ይጠበቀ የነበረው የመጀመሪያው ጨዋታ እንግዲህ በዛ ሰዓት ላይ በጣም ጭጋጋማ አየር አውሮፓን ወሯት ስለነበረ ከስፔን ወደ ጣሊያን ሚላን ከተማ የተደረገው ጉዞ ለባርሴሎናዎች እጅግ አድካሚ ነበር። የ11 ሰዓት ጉዞ አድርገዋል። ያ የተደረገው ደግሞ በባቡር የተደረገ ጉዞ ነበረ። ታዲያ ኢንተር ሚላን በዚህም አድቫንቴጅ ወስዷል የሚሉ አካላት አሉ። አሁንም ድረስ ኢንተር የመጀመረውን ጨዋታ ሶስት ለአንድ በሆነ ውጤት ማሸነፉ የሚዘነጋ አይደለም። እንደ ዲያጎ ሚሊቶ፣ ሽናይደር ድንቅ ሆነው ያመሹበት ጨዋታ እንደነበር በዛ ሰዓት እናስታውሳለን። ኢንተር ያን ጨዋታ አሸንፎ ሁለተኛው ጨዋታ ታዲያ በካምፕኑ ሲደረግ ካምፕኑ ላይ ላሬሞንታዳ ብልክ ፓሪስ ሴን ዠርማን 2016 17 ላይ እንዳደረጉት ያን ሬሞንታዳ እንደሚያደርጉት ውጤቱ እንደሚቀለበስ የባርሴሎና ካምፕኑ እንዴት እሳት ሊሆንባቸው እንደሚችል ለኢንተር ሚላን ተጫዋቾች ገሀነም እንደሚያደርጉባቸው የባርሴሎና ሰዎች በተደጋጋሚ በመግለጫዎቻቸው ያወሩ ነበር። ነገር ግን ውጤቱ እንደዛ አልሆነም። አሰልጣኝ ጆዜ ሞሪኒዮ ከጨዋታው አስቀድሞ አንድ ሳምንት እየቀራቸው ምን አይነት አስተያየትን ይሰጡ ነበረ? ለተጫዋቾቻቸው እዛ ሜዳ ስንሄድ ቀይ ካርድ ሊኖር ስለሚችል በጎዶሎ መጫወትን መለማመድ መቻል አለ ብን የሚሉ ልምምዶች ይሰጧቸው ነበር። ለ10 ደቂቃዎች፣ ለ15 ደቂቃዎች፣ ለ20 ደቂቃዎች ሊሆን ይችላል ብቻ በጎዶሎ መጫወት አለብን የሚል ልምምዶችን ዋና ቋሚ ተሰላፊ ሊያደርጉት የሚችለውን ቡድናቸውን በጎዶሎ ያሳሩ ልምምድ ይሰጡት እንደነበር የሚዘነጋለም። ያም ነገር ደግሞ የታየው በካምፕኑ ላይ በተደረገው ጨዋታ ባርሴሎና በጨዋታው ከ60 በላይ ለሚሆኑ ደቂቃዎች ጨዋታውን በጎዶሎ ከሚጫወተው ኢንተር ሚላን ጋር ነበር ማድረግ የቻለው ሁለት ለባዶ ማሸነፍ ከሜዳ ውጭ ባገባ በሚለው ሕግ ረድቷቸው ማሳለፍ ይችሉ ነበር። ነገር ግን እንደዛ በነበረው ጨዋታ ብዙ የኳስ ቅብብሎችን፣ መቶ የሚደርስ የኳስ ቅብብል እንኳን ያላደረገ በራሱ ሜዳ ተጠቅጥቆ ለመጫወት የተገደደ ለባርሴሎና እጁን ላለመስጠት በሚችለው ጦር ሁሉ የተፋለመውን ኢንተር ሚላን ነበር የተመለከት ነው። ከ1960ዎቹ የሄሌኒዮ ሄሬራ ቡድን በኋላም ኢንተር ሚላን ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ ማለፍና ዋንጫውን ማሳካት የቻለበትን የውድድር ዘመን ያሳለፈው ያኔ ነው። ማይረሳ ሩጫም ተመልክተናል። ጆዜ ልክ ጎሉ ሲቆጠር ጨዋታው አንድ ለባዶ ነው የተጠናቀቀው። ነገር ግን አንድ ለባዶ ከተጠናቀቀ በኋላ በድምር ውጤት ሶስት ለሁለት በሆነ ውጤት ማለፋቸው ሲረጋገጥ በካምፕኑ ላሉ ተመልካቾች እጃቸውን እያሳዩ ሲሮጡ ነበር የተመለከት ናቸው። ስሜታቸው የተለየ ነበር። ኤቶን ከባርሴሎና ወስደው ለሌላ የሶስትዮሽ ክብር ያበቁት ሰው መሆናቸውን ያሳዩበት የባርሴሎናን ሰዎች አስተርጓሚ ባሏቸው ሰዎች ፊት ቀና ብለው የተራመዱበት ጨዋታ ነበር እና እሳቸውም ያን ጨዋታ ምን ብለው ገልጸውታል? በህይወቴ በጣም በጣም ምርጡ ሽንፈት የሚል አገላለጽን ነበር የተጠቀሙት ጆዜ። እና ኢንተር በዛው የውድድር ዘመን በፍጻሜው አልፈው ባየር ሙኒክን በማሸነፍ እንግዲህ ዋንጫውን ማሳካታቸው የሚዘነጋልን። በዛ ጊዜ ከማይዘነጉ ንግግሮቻቸው መካከል አንደኛው እኛ ዋንጫውን ለማንሳት ነው ዋነኛ ፍላጎታችን፣ እነሱ ግን በባርሴሎና ባርሴሎናዎች ግን እቅዳቸው በሪያል ማድሪድ ሜዳ ሄደን ዋንጫውን አሸነፍን የሚል ኦብሰሽን ብቻ ነበር የነበራቸው የሚል አስተያየትን ሲሰጡ ይስተዋል ነበር። ስለዚህ የእኛ ህልም ነው የነሱ ግን ኦብሰሽን ነው። ስለዚህ ጨዋታው በድሪም እና በኦብሰሽን መካከል ነበር ይላሉ። ዛሬ ሁለቱ ቡድኖች ጨዋታቸውን ያደርጋሉ። በማጥቃቱ የላቀው የባርሴሎና ስብስብ በመከላከሉ የላቀ አፈጻጸም ካለው የውድድሩ የመከላከል ማስተር ከሆነው ኢንተር ሚላን ጋር በዛሬ ሁለት ጨዋታቸውን የሚያደርጉ ይሆናል። ያ ክስተት ከተፈጠረ በኋላ ሁለቱ ቡድኖች በቅርብ ዓመታትም ተገናኝተው እንደነበረ የሚዘነጋለም። የበለጠ ግን በእግር ኳስ አይረሴ የሚባለው ጨዋታ ያ የባርሴሎናና የኢንተር ሚላን የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ትንቅንቅ እንደነበረ የሚዘነጋለም። ከዛ በኋላ የጆዜ ሞሪኒሆም ሲቪ ከፍ በማለቱ ወደ ሪያል ማድሪድ እንዲመጡ በር የከፈተ ነበር። የስፔን እግር ኳስ ተንታኛው ነው ሂሊያን ባላጌ እንደሚለው ከሆነ ያንን የጓርዲዮላን ድንቅ ስብስብ ለማቆም ከጆዜ የተሻለ ሰው የለም ብለው ያምኑ ነበር አድርጎታል። በዛ የውድድር ዘመን በተለይ 2012 2011-12 የነበረው የውድድር ዘመን ላይ ለጆዜና ለሪያል ማድሪድ ድንቅ የውድድር ዘመን ነበረ። አንድ ጨዋታ ብቻ ነበር ሽንፈት ያስተናገዱት፣ መቶ ነጥቦችን የሰበሰቡበት፣ ከመቶ 21 በላይ ጎሎችን ያስቆጠሩበት፣ የጎል ዲፍረንሳቸው በጣም ከፍተኛ የነበረበት፣ በመልሶ ማጥቃት በጣም የላቀውን ቡድን የተመለከትንበት ጨዋታ እንደነበረ ወይ የውድድር ዘመን እንደነበረ የሚዘነጋለም ዛሬ ብዙ ጎል ከማይቆጠርበት ቡድን ጋር ብዙ የሚያስቆጥረው ቡድን ጨዋታቸውን ያደርጋሉ። ኢንተር ሚላን በዚህ ውድድር ዘመን በአውሮፓ ሻምፒየንስ ሊጉ አምስት ጎሎች ብቻ ነው የተቆጠሩበት። በአማካይ ወደ ዜሮ ነጥብ ሁለት አካባቢ ጎሎች እንደማለት ነው ዛሬ የባርሴሎናን አስደናቂ ማጥቃት እንቅስቃሴ ሲሞኔ ኢንዛጊ በየትኛው ታክቲካል ማስተር ክላስ ሊያቆሙት ይችላል የሚለው በጉጉት የሚጠበቀው ጉዳይ ይሆናል። ኢንተር ግን ሁሌም ዋንጫዎችን የሚያነሳ ከሆነ ያንን የመከላከል ማስተር ክላስ የሚፈልግ ቡድን እንደሆነ ከ1960ዎቹ የካቴናቾ እሳቤ ከነበረው የሄሌኒዮ ሄሬራ ቡድን ጀምሮ ማንሳት እንችላለን። 1960ዎቹ ላይ ሄሌኒዮ ሄሬራ፣ 2010 ላይ ጆዜ ሞሪኒዮ፣ አሁን ኢንዛጊ ሶስት በመከላከል የላቀ አቅም ያላቸው እጅግ ተለዋጭ አሰልጣኞች ኢንተር ሚላንን ወደ ክብር ለማብቃት ተመሳሳይ መንገዶችን ሲጠቀሙ ይስተዋሉ ነበር። ዛሬስ ኢንተር ሚላን በዛ መንገድ ባርሴሎና ላይ ሌላ ያልተጠበቀ ድል ያስመዘግባል ወይ? ግምቶቻችሁስ ምን ይመስላሉ? በቻናላችን ላይ ልታስቀምጡልን ትችላላችሁ። መልካም ጨዋታ።